እንዳትሰለችህ ሁል ጊዜም እንደ አዲስ እንድትወድህ የሚያደርግ ቀላል ዘዴ። አሁን እነዚህ ነገሮች በማድረግ ብቻ የወደድካት ያፈቀርካት ሴት እንዳትሰለችህ ማድረግ ትችላለህ። ይህንን ካደረግ ፍቅሯ ዕለት ዕለት እየጨመረ ይበልጥ እየወደደችህ ትሄዳለች። ሴት ልጅ እንዳትሰለችህ የሚያደርጉ ቀላል ነገሮችን ዛሬ ከእኔ ከእህትህ ጋር እስከ መጨረሻው ከቆየ በግልጽ አንድ በአንድ እነግርሃለሁ። ግን ደግሞ ሚስጥር ነው። ሚስጥሩን ለመስማት ከአንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ሰላም፣ ውዴ። ናፊዳርቱ ቤተሰቦች እንደምናላችሁ። እኔ በጣም ደህና ነኝ። ዛሬም እንደሰማችሁት ነው ቆንጆ በሆነ ሀሳብ ተመልሼ እመጥቻለሁ። የፍቅር ግንኙነት ላይ እንደዚህ ተደጋጋሚ ስንገናኝ ብትሰለቸኝስ የሚሉ ነገሮች በጣም በተደጋጋሚ ይነሳሉ። ለእኔም ለራሴ ይቀርቡኛል እንደዚህ አይነት ጥያቄዎች። ለዛም ነው ይህን ቪዲዮ መስራት የፈለጉት። አዲስ የሆናችሁ ትታዩኛላችሁ፣ እንኳን ደህና መጣችሁ። እኔ ናፊ ዳር ነኝ። ስለ ፍቅር የምናወራበት ቤት ነው። ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። የእኔ ውድ ቤተሰቦች ናፊ እንኳን ደህና እናመሰግናለን የምትሉኝ በጣም ነው የማመሰግነው። በጣም ነው መወዳችሁ። ስለዚህ ቀጥታ ወደ ቪዲዮ ከመሄዳችን በፊት ሁላችሁም ላይክ አድርጉት፣ እሺ? ያደረጋችሁ እንጀምር። የመጀመሪያው ነገር እንግዲህ ሴት ልጅ እንዳትሰለችህ የሚያደርጋት ነገር እኛ ሰዎች እንደዚሁ ኖርማሊ፣ ሁላችንም ሰዎች ሴቶችም ወንዶችም አዲስ ነገር እንወዳለን፣ አዲስ ነገር እንፈልጋለን። ስለዚህ አዳዲስ ነገሮችን ማድረግ፣ አዳዲስ ቦታዎች መሄድ እንዳትሰለች ያደርጋታል። ከዚህ በፊት አድርጋችሁ የማታውቋቸውን አዳዲስ ነገሮች ማድረግ፣ አክቲቪቲዎች ሊሆን ይችላል። አዳዲስ ቦታዎች ላይ መሄድ፣ አዲስ የተከፈቱ ካፌዎች፣ ሬስቶራንቶች፣ የሚያዝናኗችሁ ቦታዎች ላይ መሄድ ከዚህ በፊት ተገኝታችሁ የማታውቁበት ማለት ነው። ይሄ በራሱ የሚፈጥረው ጥሩ የሆነ ነገር አለ። አዲስ ነገርን ለመቀበል አይምሯችን በጣም ክፍት ነው ማለት አዳዲስ ነገሮችን ለማየት፣ አዲስ ቦታ ያየውን ነገር ቶሎ አይረሳም እና ያለመሰልቸትን ነገር ይፈጥራል። ስለዚህ አዳዲስ ቦታዎች ላይ ውሰዳት፣ ከዚህ በፊት ሄዳችሁ የማታውቁ እንደውም ደግሞ ለሁሉም ሰው አዲስ የሆነ ምናልባትም አዲስ የሚመረቅ ነገር አዲስ መጽሐፍ ወይም መስጠት ሊሆን ይችላል አዲስ ፊልም መጋበዝ ሊሆን ይችላል። እነዚህ ነገሮች በራሳቸው የሆነ ያለመረሳትን ነገር ይፈጥራሉ። ስለዚህ ከማጋ እንደነበረች መቼ እንደነበረ እያንዳንዱ ነገር እንድታስታውስን እንዳይሰለቻት የሚያደርግ ስለሆነ አዳዲስ ነገሮችን በተደጋጋሚ ለማድረግ መሞከር መጣር ቆንጆ ነገር ነው ማለት ነው። ብዙ ጊዜ ፍቅረኛ ማቾች ፊልም ሲያዩ ምናምን እንመለከታለን እናያለን፣ አይደለ? ይሄም አንደኛ አዲስ ነገር ነው። አዲስ ነገር ነው የምታዩት የምትመለከቱት እና ጥሩ የሆነ ሚሞሪን የመያዝ አቅም ስላለ ነው። አብራችሁ የምታሳልፉት ጊዜ እንዳለ ሆኖ በጋራ ደግሞ ያንን ፊልም ማየታችሁ ያንን ፊልም ባያችሁ ባስታወሳችሁ፣ ስለዛ ፊልም በተወራ ሰዓት ያንን ሚሞሪ የመመለስ ትልቅ አቅም አለው። በዛው ልክ ደግሞ አዲስ ነገር ስለሆነ ዋንደር ያደርጋል፣ አብሮ ለማሳለፍ ያንን ጊዜ ደስ የሚል እንዲሆን ያደርጋል ማለት ነው። ስለዚህ በተቻለ አቅም አዳዲስ ነገሮችን ሞክሩ። አብራችሁ ሆናችሁ ጌሞችም ሊሆን ይችላል፣ አዳዲስ ጨዋታዎችን ሊሆን ይችላል መጫወት፣ አክቲቪቲዎችን ሄዳችሁ ማታውቁት አድርጋችሁ ማታውቁትን ነገር ማድረግ፣ እመነኝ፣ እንዳትሰለች ያደርጋታል። ከአንተ ጋር የሚኖራት ጊዜ በቃ ሞር ፈን እንዲሆን ያደርጋል። ያልተጠበቀ ነገር ሲሆን ሁሉ ጊዜ አንዳንድ ነገሮችን ደጋግመው ማድረግ አዳዲስ ያልሆኑ ነገሮች ነገሮችን በተደጋጋሚ ማየት ነው እንዲሰለች የሚያደርገው አይደለ? ስለዚህ አዳዲስ ነገሮችን መጨመር በጣም በጣም ያግዛል። ሞክረው፣ በኋላ ታመሰግነኛል። እዚሁ ጋር ይሄ ሙዚቃም የምትወዱ ከሆነ አዳዲስ ሙዚቃዎችን መገባበዝ ራሱ የሚፈጥረውን ስሜት ልነግራቸው አልችልም። በነገራችን ላይ ሙዚቃ ወይም ደግሞ መዝሙርም ማድረግ ትችላላችሁ፣ እንደየ የምትወዱት ማለት ነው። በጣም ትልቅ ፓወር አላቸው። ከስንት ዓመት በፊት የሰማችሁትን ሙዚቃ ማለት ነው። የት ሆናችሁ እንደሰማችሁት ከማን ጋር እንደነበራችሁ እያንዳንዱን ነገር ነው የሚያስታውሳችሁ አሁን ላይ ስትሰሙት ማለት ነው። ስለዚህ አዳዲስ ሙዚቃዎች ሲወጡ፣ አዳዲስ መዝሙሮች ሲወጡ ስሜትህን የሚገልጽልህ ከሆነ መጋበዝም ይሄም አብሮ መሆኑ ማዳመጥም በጣም ትልቅ ነገር ነው። ከየሆኑ ቀናቶች ከሆኑ አመታቶች በኋላ እንድታስታውሰው ከማድረጉ በተጨማሪ አሁን ላይ ከአንተ ጋር ያላት ነገር ሞርፈን እንዲሆን እንዳይሰለች የሚያደርግ ነገር ነው። አዲስ ነገር በራሱ ሪፍሬሽ የሚያደርግ ስለሆነ በጣም ነው ደስ የሚላት። ሁለተኛ፣ ስልክህን ዝጋ። እንደ ናፊ ምን ማለትሽ ነው እያላችሁ ነው አደለ? አሁን ስልክህን ዝጋ። ከእሷ ጋር በምትሆንበት ጊዜ ስልክህን ወይ ሳይለንት አድርግ ወይ ዝጋ። ያንን በማድረግ ለእሷ ኳሊቲ የሆነ ጊዜ መስጠት እንድትችል ማለት ነው። በጣም ብዙዎች ጋር ያለ ችግር አሁን ላይ ጊዜው በቃ የሶሻል ሚዲያ ከመሆኑ ጋር ተያይዞ በቃ እዛው ሶሻል ሚዲያ ላይ ያሉ ነገሮችን አውርቶ አሁንም ይደወላል፣ አሁንም ቴክስት ይገባል፣ ወይ የሆነ ነገር ይመጣል፣ ኖቲፊኬሽኑ አለ ምንቀር ብሽብሽ ያለ ጊዜ ነው አብራችሁ ሆናችሁ የምታሳልፉት። የፍቅር ግንኙነት ላይ ደግሞ ኳሊቲ ታይም በጣም ወሳኝ ነው እና እንዳትሰለችህም ያደርጋታል። በቃ ተቀጣጠራችሁ መጣችሁ፣ አንተም ስልክን እሷም ስልክን ምናምን አይነት ነገር ከሆነ በጣም አሰልቺ እኮ ነው። ያንን ቤቷም ሆና ወይ ከሌላ ሰውም ጋር ሆና ማግኘት ትችላለች። አፍተርወርክ ከስልክ ጋር ከሆነ የምትሆኑት ምንም ጥቅም የለውም መገናኘታችሁ። ስለዚህ ስማርትሆን ስትገናኙ ስልክህን አስቀምጥ፣ እሷም እንደዚው እንድታደርግ ጥሩ የሆነ ጊዜ እንድትሰጣጡ አድርግ። ይሄ በጣም ወሳኝ ነገር ነው፣ የምታወሩበት፣ የምትተዋወቁበት፣ ስሜታችሁ የምትናበቡበት። የእውነት ሰውን እኮ እንደዚህ ፊት ለፊት ራሱ አይን አይኑን እያያችሁ ስትወሩ እኮ የምትረዱት በጣም ብዙ ነገር አለ፣ በጣም ብዙ ማለት ነው። ያንን ጊዜ ስጣት። ያንን የምታደርግ ከሆነ ከአንተ ጋር የምታሳልፈው ጊዜ አያሰለችም። ስልክን አስቀምጠህ በደንብ የምታወራት ከሆነ ሁሌ የምታወሩት ነገር አታጡም። ዲስከስ የምታረጉበት፣ የምትነጋገሩበት፣ የምትግባቡበት፣ የምትሳሳቁበት ነገር አታጡም። የራሳችሁን ትንሽ ዓለም ትፈጥራላችሁ ማለት ነው። ስለዚህ ስልክን መዝጋት በጣም ወሳኝ ነገር ነው። እውነት እኔ አጥብቄ ነው የምመክረው። ይሄንን በጣም ብዙዎች አብረው ይሆናሉ፣ አብረው ያሳልፋሉ፣ እንዳንኳቸው አክቲቪቲዎች ያደረጋሉ፣ ወይ ፊልም ያሉ፣ ወይ ይበላሉ፣ ይጠጣሉ፣ ወክ ያደረጋሉ ምናምን ግን እዚህ ሁሉ ላይ የሚነሱ ሀሳቦች እዚ ሁሉ ላይ የሚደረጉ ነገሮች ላይ ስልክ አለበት ወይ? ከስልክ ላይ ያያችሁትን ነገር እያነሳችሁ ታወራላችሁ። እሱ ኤትስ ኦኬ ችግር የለውም እኮ ግን እንደው አትሊስት አብራችሁ በምትገኙ ሰዓት ስለአንተና ስለ እሷ ጉዳይ ስለአንተ ስሜትና ስለ እሷ ስሜት ስለ እሷ አስተሳሰብና ስለ አንተ አስተሳሰብ ዲስከስ ብታደርጉ እንደው ከስልክም ከምንም የወሰዳችኋቸው ሀሳቦች ቢኖሩም እንደው ወደ ራሳችሁ አምጥታችሁ የራሳችሁን ነገር ብትወያዩ የሚጠቅመው እሱ ስለሆነ የፍቅር ግንኙነታችሁ ላይ የሚጠቅማችሁ እሱ ስለሆነ እንደ አዲስ ደግሞ እንዳትሰለቻችሁ የሚያደርገው እሱ ስለሆነ ማለት ነው። ስልክን ዘግተህ ጥሩ የሆነ ኳሊቲ ታይም ስጣት። እመነኝ። አትሰለችም። ከአንተ ጋር ያላት ጊዜ እንድትናፍቀው። ነገ ደግሞ ምን ይለኝ ይሁን፣ ባለፈው እኮ እንደዚህ ያወራንበት ነገር እንደዚህ ብሎኝ፣ የሚል ፍቃድ ደስ የሚል ጊዜ ነው የሚሆንላት። እና በጣም አስብበት። እዚህ ላይ ሶስተኛ ያልተጠበቅክ ሁን። አዎ አንዳንድ ጊዜ ይሄ ኖርማሊ የተጠበቀ መሆን ጥሩ ነገር ነው። ለምን ሬጉላር የሆኑ ነገሮች ኮንፊደንስ ይሰጣሉ። በቃ እሷለ በዚህ ሰዓት ይደውልልኛል፣ እንደዚህ ያደርጋል፣ ይመጣል፣ በዚህ ቀን እንገናኛለን ብላ መጠበቋ ጥሩ ነው። የፍቅር ግንኙነት ላይም ይሄ የሚጠበቅ ነገር ነው። ሬጉላር የሆኑ ነገሮችን ማድረግህ መጥፎ አይደለም። ግን ደግሞ አንዳንድ ጊዜ ያልተጠበክ መሆን እንዳትሰለች፣ የፍቅር ግንኙነቱ በ እንደ አዲስ ጥሩ የሆነ ስሜት ጥሩ የሆነ ቫይብ እንዲፈጥር የሚያደርግ ነገር ነው። ስለዚህ አንዳንድ ጊዜ ያልተጠበክሁን እንበልና ለምሳሌ ጠዋት ላይ የምትደውልላት ከሆነ ያንን የምትደውልበትን ሰዓት ሳትለቅ እንደው ድጋሚ መደወል ሊሆን ይችላል፣ ያለችበት መሄድ ሊሆን ይችላል፣ የሆነ ለየት ያለ ቴክስት መላክ ሊሆን ይችላል። ብቻ አለ አይደለም ምለው ገብቷቸዋል ከዚህ በፊት ከምታደርጉት ነገር ለየት ያሉ ነገሮች

መቀነስ ያንን የምታደርጉትን ነገር ሙሉ በሙሉ መተው አይደለም እሱ ደግሞ ጥሩ አይደለም ግን እንደው መጨመር የሆነች ነገር ደግሞ ጨመር አድርጋችሁ ሁሌ የማታደረጓት ልትሆን ትችላለች ጣል እያደረጋችሁ ስትሄዱ እመኑ በጣም ነው ደስ የሚለው በቃ ሁሉ ጊዜ እሷን ማስገረም እሷን ማስደሰትና እንድትጠብቅ ያደርጋታል በቃ በሰርፕራይዝ የተሞላ ህይወት በጣም ነው ደስ የሚለው ነገ ደግሞ ምን ይፈጠር ይሆን ያጓጓል አይደለም ፊልሞች ላይ ም እኮ በቃ የሆነ የሚያጓጓ ነገርን በተደጋጋሚ ካያችሁ በጣም ሰስፔንስ እየሆናችሁ ነው የምትሄዱት አይደለም። ስለዚህ እዚህ ላይም የፍቅር ግንኙነት ላይም እንደዛው ነው። በቃ ሁሉ ጊዜ መሳሳት ላይ የምትሄድ ከሆነ እስኪ ደግሞ ወይ ከሰዓት በኋላም ማድረግ ወይ ማታም ድጋሚ አግኝታት ሊሆን ይችላል። አይሮ ነው። ብቻ እንደ ራሳችሁ እንዳላችሁበት የፍቅር ግንኙነት እንዳላችሁ ኮሚኒኬሽን ለየት ያሉ ነገሮችንም ጣልጣል ማድረግ የእውነት እንዳትሰለች ያደርጋታል። ወይ ምን አይነት የሚያስገርም ልጅ ነው እንደዚህ እኮ አገኘኝ ከሳምንት በኋላ የምትመጣ ሆኖ ከሳምንት በኋላ የምትገናኙ ሆኖ ቀደም ብሎ ሄደ ብታገኛት በቃ እንደዚህ እንደዚህ ለየት ያሉ ያልተጠበቁ ግን ደስ የሚሉ ቅር የማያሰኙ ደስ የሚያሰኟትን ነገሮች ማድረግ፣ ስጦታዎችን መስጠት ሊሆን ይችላል። ብቻ ለየት ለየት ያሉ ነገሮችንም ማድረግ እንዳትሰለችህ ያደርጋታል። ምንም ጥያቄ የለውም። ከሰዎች ጋር አብረን ያለን ጊዜ እኮ የሆነ ሞር ፈን የሚሆነው ሞር ደስ የሚል ነገር የሚኖሩ እንደዚህ ነው። ጣል ጣል የሚደረጉ ነገሮች፣ ቅመሞች ሲኖሩ የበለጠ ቆንጆ፣ ጥሩ እየሆነ ይሄዳል። ና ይህንንም ሞክር። አራተኛ ላይ ደርሰናል። ግልጽ ሁን። አዎ፣ በግልጽ ሁሉን ነገር ማውራት በጣም ቆንጆ ነገር ነው። ምናልባት እየሰለቻቸው ያለ እየደበራቸው ያለ አሁን ለምሳሌ ሁል ጊዜ የሆነ ቦታ የምትሄዱ ከሆነ በግልጽነት ማውራት፣ ኧረ ይሄ ቤት ሰለቸኝ፣ ኧረ ይሄ ቤት አስጠላኝ፣ ኧረ ይሄ ቤት ደበረኝ፣ እንደዚህ ደግሞ እናድርግ፣ እንደዚህ ደግሞ ቢሆን እያላችሁ በግልጽ ለማውራት መጀመሪያ አንተ እስኪ ግልጽ ሆነ ነገሮችን መናገር መጠየቅ ይህንን ልማድ ማዳበር በጣም ቆንጆ ነገር ነው። ከዛ ይዛኔ ተነጋግራችሁ አዲስ ነገር ታደርጋላችሁ፣ አዲስ ቦታ ትሄዳላችሁ። ይሄ ደግሞ ሞር በቃ ደስ የሚል እያደረገው ይመጣል። ከአንተ ብቻ ሳይሆን በጋራ የሚጠበቅ ነገር ይሆናል ማለት ነው። ስለዚህ ግልጹን በግልጽ ሁሉን ነገር ጠይቃት፣ በግልጽ ሁሉን ነገር አውራት የመጨረሻው ትልቁ ትልቁ ያለመሰለቻችሁት ፓወር ደግሞ የጋራ አላማን ቢውልድ ማድረግ ነው አሁን በህይወታችን እንግዲህ የፍቅር ግንኙነት አለ የቤተሰብ ህይወት አለን ስራ አለን መንፈሳዊ ህይወት አለን በቃ ብዙ ነገሮች አሉብን አይደለ አሁን የፍቅር ግንኙነትን እነዚህ ሁሉ የዘረዘርኳቸው ነገሮች ውስጥ ኢንቮልቭ እንዲያደርግ ካደረጋችሁ በቃ መቼም አትሰለቻችሁም የጋራ አላማን ቢውልድ ካረጋችሁ እንበልና ተማሪዎች ከሆናችሁ በትምህርታችሁ ጥሩ ውጤታ መጥታችሁ ተመርቃችሁ ስራ መያዝ ሊሆን ይችላል። እዛ ደግሞ ስራ ይዛችሁ ገንዘብ ሜክ አድርጋችሁ ለራሳችሁ የሚሆን ነገር ማድረግ ሊሆን ይችላል። በስራ ላይ የምትገኙ ደግሞ የተሻለ ስራ አግኝታችሁ ከዛ ወይ ተጋብታችሁ እንደዚህ እንደዚህ አይነት አለ አይደል ፕላን ማድረግ የጋራ የሆነ እቅድ ማድረግ ከቻላችሁ ላይፍ በጣም ነው ደስ የሚል፣ የሚሆነው፣ የማይሰለች ነው የሚሆነው። በቃ ሁልጊዜ አዲስ ነገር ትጠብቃላችሁ፣ ትሞክራላችሁ፣ ትጥራላችሁ። ምክንያቱም ዓላማ ስላላችሁ ለዓላማችሁ ዓላማችሁ ደግሞ የግል ሳይሆን የጋራ ስለሆነ አብራችሁ ተገናኝታችሁ እንዴት እናድርግ፣ እንደዚህ እናድርግ፣ እንደዚህ። አሰልች የሚሆነው እኮ እውነት ለመናገር ይሄ ሮማንቲክ ፓርቱ በቃ ወድሃለሁ ወድሻለሁ፣ ስታምሪ ስታምር፣ እንደዚህ የሚባባሉ ፓርት ከየሆነ ጊዜ በኋላ ምን እየሆነ ይመጣል? እየቀነሰ እየቀነሰ። የኔነሽ የኔነ ከተባባላችሁ በኋላ ምን እያለ ይሆናል? ሁ እንደዛ እያወራችሁ ልትቀጥሉ አትችሉም። ናቹራል ነው እሱ ፕሮሰሱ ናቹራል ነው። እሱም መባባል የለባችሁም ከዛ በኋላ ማለት አይደለም። ግን እንደው በቃ ወደ እውነታ ወደ ሪያሊቲው ዓለም ስትመጡ እንዲቀጥል የሚያደርገው ከዛ ስሜት በኋላ ይሄ ነው፣ የጋራ ዓላማ ሲኖራችሁ፣ ህይወታችሁ ላይ አንዳችሁ የሌላኛችሁ ህይወት ላይ ፓርቲሲፔት ስታረጉ፣ ለስራችሁ ለትምህርታችሁ አንዳችሁ ሌላኛችሁን ስትረዱ ስታግዙ ህይወት በጣም ቀላል ይሆናል እና ሞር ፈን ይሆናል፣ ሞር በቃ ደስ የሚል አጓጊ እየሆነ ይመጣል። እና አዲስ ነገርም አይጠፋውም። ለዓላማችሁ ስትለፉ ስትጥሩ፣ ለማሳካት ስትሞክሩ፣ ገንዘብ ስትቆጥቡ፣ ትምህርታቸው ላይ ስታተኩሩ፣ በቃ ጊዜ ራሱ አይበቃችሁም የምታወሩበት ለመሰለቻቸት ራሱ ጊዜ አይኖራችሁ ስለዚህ በጣም ደስ የሚል ነገር ነው የሚሆነው። የጋራ ዓላማ ይኑሯችሁ፣ ለዛ የምትለፉ የምትጥሩ ሲሆን መሰለቻቸት የሚባል ነገር አይታሰብም። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? ሁላችሁም እንደወደዳችሁት አልጠራጠርም። እዚህ ድረስ መታችሁ ተመችቷችሁ፣ ግን ላይክ አላደረጋችሁትም አይደል? በቃ አሁን ላይክ አድርጉት። ኮሜንት ላይ ደግሞ የተሰማችሁን ሀሳባችሁን ጻፉልኝ። እንደዚህ ብትሰሪልን የምትሉትም ካለ እንደዚህ ኮሜንት ላይ ሀሳባችሁን አስቀምጡልኝ። በቀጣይም በሌላ ቆንጆ ቪዲዮ እንገናኛለን። እስከዛው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። በጣም አመሰግናለሁ። ሁላችሁንም ወዳችኋለሁ። ቻ